ጤና ስጥልን ክብሯን ተመልካቾቻችን ከሀረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራውን ያያንቱ አመዳብሪያች ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች። የሐረር ማንሰራራት ጉዞ ቀጥሏል ሲሉ የሐረሪ ክልል ርዕስ መስተዳድር አቶ ኦርዲን በድሪ ገለጹ። የሐረሪ ክልል ርዕስ መስተዳድር አቶ ኦርዲን በድሪ ሀረር ከተማና፣ ኪዩቢክ ኢትዮጵያ ሐረርን ከፕላስቲክ ቆሻሻ ነፃ ለማድረግ በጀመሩት ጥምረት ከወርልድ ኢኮኖሚክ ፎረም አርባን ትራንስፎርሜሽን ሰሚት የተገኘውን ሽልማት ተረክበናል ብለዋል። ርዕሰ መስተዳድሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የሐረር ማንሰራራት ጉዞ ቀጥሏል ሲሉም ገልጸዋል። የሐረሪ ክልል ምክር ቤትና የሐረሪ ብሔራዊ ጉባኤ ከፍተኛ አመራሮች የሐረር መሶብ አንድ ማዕከል አገልግሎት አሰጣጥን ተዘዋውረው ተመልክተዋል። የሐረሪ ክልል ምክር ቤት አፈ ጉባኤ አቶ ሱልጣን አብዱ ሰላም በወቅቱ እንደገለጹት መሶብ አንድ ማዕከል አገልግሎት የሕብረተሰቡን እንግልት፣ አላስፈላጊ ወጪን በመቀነስና ብልሹ አሰራርን ከማስቀረት አንጻር ያለው ፋይዳ ጉልህ መሆኑን ጠቁመዋል። ይህንንም ለማረጋገጥ ማዕከሉ እየሰጠ ያለውን አገልግሎት የሕብረተሰቡን ተጠቃሚነት በይበልጥ የሚያረጋግጥ መሆኑን ገልጸዋል። በጅማሮች የታዩ አበረታች ተግባራት ማስፋት እንደሚገባም አክለዋል። ተቋማት አገልግሎት አሰጣጣቸውን በቴክኖሎጂ በመደገፍና በማዘመን ወደ መሶብ አንድ ማዕከል በማምጣት ለህብረተሰቡ በስፋት አገልግሎት መስጠት እንደሚገባቸውም አሳስበዋል። መንግሥት የህብረተሰቡን እርካታ ለማረጋገጥ በሚሰጠው የአንድ ማዕከል አገልግሎት ተጠቃሚ እንዲሆኑ ጥሪ አቅርበዋል። እንግዲህ ያው እንደምታወቀው ህዝባችንን እንግልት ያስቀራል ብለን ያሰምነው ነው የመሶብ አገልግሎት ነው። መሶብ አገልግሎት ዛሬ ለህዝባችን እንዴት ነው አገልግሎት እየሰጠ የሚለውን ነገር እንደ ምክር ቤት ለማየት ነው ወደዚህ የመጣ ነው። እና ያንን ሁኔታ ስንገነዘብ ከጠበቅነው በላይ ሆኖ ነው ያገኘ ነው። ምክንያቱም ሰባት ተቋምና ከሃያ በላይ አገልግሎት መስጠት የተጀመረበት ሁኔታዎች ነው ያሉት። ከአሁን በፊት ህዝባችን በተለያየ አካባቢ የጉላሉበት የነበሩበትን ተቋማት እዚሁ ሰብስበው እዚሁ በአጭሩ አገልግሎት የሚያገኝበት ሁኔታ ነው የመጣውና የህዝብ ጥያቄ መመለስ የጀመረበትና በእውነቱ ይሄ ነገር እኛንም ወደ እድገት አንድ ቦታ ተሰብስበው ህዝባችንም የሚያረካ ሁኔታ የተፈጠረ መሆኑን ያየንበትና በጣም ጅምሩ በጣም ጥሩና ወደፊት ሰፍቶ ሲሄድ ደግሞ የበለጠ ህዝባችን የሚያረካበት ሆኖ ነው ያገኘ ነው ማለት ነው። የጎበኘናቸውንና አገልግሎት መስጠት በክፍል የጀምሩም አሉ ገና አስፍተው የሚጀምሩም አሉ ዝግጅት ላይ ያሉም ስላሉ በአጭር ጊዜ ውስጥ በተወሰነ ጊዜ ውስጥ ሁሉም እዚህ አገልግሎት መስጠት እንዲጀምር መንግስት ማጥቃጫ የሰጠበት ሁኔታ ነው ያለው። ሁኔታውም የተፈለገበት እዚህ አገልግሎት ሁሉንም ነገር አገልግሎት እንዲያገኝ ስለሆነ የቀሩ ተቋማቶችም በአስቸኳይ በፍጥነት ወደዚህ መጥተው ህዝባችን በአንድ ቦታ ላይ በመሶብ አገልግሎት እንዲያገኝ መልእክት ማስተላለፍ ፈልጋለሁ ማለት ነው። የብሔር ብሔረሰቦችና ህዝቦች ቀን በዓል ህብረ ብሔራዊ አንድነት እንዲጎለብት እያስቻለ መሆኑን የሐረሪ ክልል ምክር ቤት ምክትል አፈጉባኤ አቶ አሪፍ መሐመድ ገለጹ። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ የሚከበረው ሀያኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን አከባበር አቢ ኮሚቴ በክልሉ የሚገኙ ተቋማትና ወረዳዎች በዓሉን እያከበሩ የሚገኙበትን ሁኔታ ገምግሟል። ፍቃዱ በላይ ተጨማሪ ያለው የብሔር ብሔረሰቦችና ህዝቦች ቀን በዓል አከባበር ህብረ ብሔራዊ አንድነት እንዲጎለበት በማስቻል የማህበረሰቡ ትስስር ይበልጥ እንዲጎለበት ማስቻሉን የሐረሪ ክልል ምክር ቤት ምክትል አፈ ጉባኤ አቶ አሪፍ መሀመድ ገልጸዋል። ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ የሚከበር ሀያኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን አከባበር አብይ ኮሚቴ በክልሉ የሚገኙ ተቋማትና ወረዳዎች በዓሉን እያከበሩ የሚገኙበትን ሁኔታም ገምግሟል። የሐረሪ ክልል ምክር ቤት ምክትል አፈ ጉባኤ አቶ አሪፍ መሐመድ በመድረኩ ላይ እንደገለጹት ከለውጡ ወዲህ ያለው የብሔር ብሔረሰቦችና ህዝቦች ቀን በዓል አከባበር ህብረ ብሔራዊ አንድነት እንዲጎለበት በ ለማስቻል የማህበረሰቡ ትስስር እንዲጎለብት አስችሏል። በተለይ ብሔራዊ አንድነት እንዲጠናከርና እውነተኛ የፌዴራሊዝም ስርዓት እንዲገነባ ጉልህ ሚና እያበረከተ እንደሚገኝ ነው የገለጹት። ይህም የሀገረ መንግስት ግንባታው ስኬታማ እንዲሆን ምቹ ሁኔታዎችን እየፈጠረ እንደሚገኝም ጠቁመዋል። ዘንድሮ ለሀያኛ ጊዜ የሚከበረው የብሔረሰቦችና ህዝቦች ቀን በዓል ህብረ ብሔራዊነትን ይበልጥ በሚያጠናክሩና አብሮነትን በሚያጸና መልኩ እየተከበረ እንደሚገኝም ገልጸዋል። በተለይ በዓሉ ከተማና የገጠር ወረዳዎች ባሳተፈ መልኩ እርስ በርስ ትስስሩን ይበልጥ በሚያጠናክሩ መርሃ ግብሮች እርስ በርስ በመደጋገፍ እየተከበረ እንደሚገኝ ጠቁመዋል። በዓሉ አከባበር መንግስት ላይ ለማህበረሰቡ ግንዛቤ የሚያስጨብጡ መድረኮች በማዘጋጀት ውይይቶች የተደረጉ እንደሚገኝም ገልጸዋል። በቀሪ ቀናትም ማህበረሰቡን ይበልጥ በሚያቀራርቡ ስፖርታዊ እንቅስቃሴዎች፣ የጥያቄና መልስ ውድድሮች፣ በህገ መንግስታዊ ጥያቄና መልስ ውድድሮች፣ አቅመ ደካሞችን በመደገፍ በሙዚየም ጉብኝቶችና ሌሎች መርሃ ግብሮች በዓሉን ለማክበር እንደሚሰራም ገልጸዋል። በሀገሪቱ የተጀመረው የዲጂታል ኢኮኖሚ ስርዓትን ለማጠናከር እየተሰራ መሆኑን የሐረሪ ክልል ገንዘብና ኢኮኖሚ ትብብር ቢሮ አስታወቀ። ቢሮ የክልሉ ተቋማት የኢንተርኔት ባንኪንግ ኤሌክትሮኒክስ ክፍያ ተግባራዊ ለማድረግ የሚያስችል ስምምነት ከኢትዮጵያ ንግድ ባንክ ጋር ተፈራርሟል። ለኡስማኤል አብደላሂ ዘገባ ሄኖክ ግርማ የሐረሪ ክልል ገንዘብና ኢኮኖሚ ትብብር ቢሮ ከኢትዮጵያ ንግድ ባንክ ጋር በክልሉ ተቋማት የኢንተርኔት ባንኪንግ ኤሌክትሮኒክስ ክፍያን ተግባራዊ ለማድረግ የሚያስችል ስምምነት ተፈራርሟል። የስምምነት ስነ ስርዓቱ ላይ መልእክታቸውን ያስተላለፉት የሐረሪ ክልል ገንዘብና ኢኮኖሚ ትብብር ቢሮ ኃላፊ አቶ ማህመድ ያያ እንደ ሀገር ዲጂታል ኢኮኖሚን ለማጠናከር ዘርፈ ብዙ ስራዎች እየተሰሩ መሆናቸውን ገልጸዋል። የክልሉ ተቋማት የክፍያ ስርዓታቸውን ለማዘመንና ቀልጣፋና የተሻለ ለማድረግ ይህ ስርዓት ተግባራዊ ማድረግ አስፈላጊ መሆኑን ገልጸዋል። ስርዓቱ ተግባራዊ መሆኑ ማንዋል ክፍያ ስርዓቱን ወደ ዲጂታል የሚቀይር መሆኑንም አብራርተዋል። የኢትዮጵያ ንግድ ባንክ ጅግጅጋ ዲስትሪክት ዳይሬክተር አቶ ኃይሉ ዘሩ በበኩላቸው የክፍያ ስርዓቱ የበለጠ ቀልጣፋና ዘመናዊ የሚያደርግ አዲሱ ስርዓት የፌዴራል ተቋማት ተግባራዊ በማድረጋቸው ውጤታማ መሆናቸውን ጠቁመው በሐረሪ ክልልም ተግባራዊ ለማድረግ ከስምምነት ላይ መደረሱን ገልጿል። አገልግሎቱ ተግባራዊ መደረጉ የመንግስት የገንዘብ ዝውውር ደህንነቱ የተጠበቀ እንዲሆን የሚያስችል ነው ብለዋል። አስተማማኝና ቀልጣፋ የገንዘብ ዝውውር የአሰራር ስርዓቶችን የመዘርጋት ስራው ተጠናክሮ እንደሚቀጥልም ጠቁመዋል። የኢትዮጵያ ብሔራዊ ባንክ ባስቀመጠው አቅጣጫ መሰረት በሁሉም ክልሎች የመንግስት ተቋማት ኢንተርኔት ባንኪንግና ኤሌክትሮኒክስ ክፍያ ተግባራዊ እንደሚደረግም ዳይሬክተሩ ገልጸዋል። በስምምነት ስነስርዓቱ ላይ የሀረሪ ክልል ገንዘብና ኢኮኖሚ ትብብር ቢሮና የኢትዮጵያ ንግድ ባንክ ጅግጅጋ ዲስትሪክት አመራሮች ተገኝተዋል። የሐረሪኮ ፓርክ የቱሪዝም ማዕከል መገንባት ለጎብኚዎች ምቹ ሁኔታን የፈጠረና ቆይታቸውን እንዲያረዝሙ ትልቅ አስተዋጽኦ እያበረከተ መሆኑን የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ አስታወቀ። በማዕከሉ ያገኘናቸው ጎብኚዎች በበኩላቸው በጉብኝታቸው አስደሳች ጊዜን ማሳለፋቸውን ገልጸዋል። ተጨማሪ አለን። የሐረር ኢኮ ፓርክ በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት ከመደመር ትውልድ መጽሐፍ ሽያጭ ገቢና ና የክልሉ መንግስት በመደበው ተጨማሪ በጀት ከ160 ሚሊዮን ብር በላይ በሆነ ወጪ የተገነባ ማዕከል ነው። በኢኮ ፓርክ ጅብ ሲያበሉ ያገኘናቸው ጎብኚዎች ከሐረሪ ብዙሃን መገናኛ ኤጀንሲ ጋር በነበራቸው ቆይታ እንደገለጹት ሐረር ከተማ በከፍተኛ የለውጥ ጎዳና ላይ መሆኗን ገልጸው የፍቅርና የሰላም ከተማ መሆኗን በአባባል ብቻ ሳይሆን በተግባር አረጋግጠናል ብለዋል። ከተማዋ በፈጣን ልማት ላይ የምትገኝ የተለያዩ ድንቅ ባህሎችና ቅርሶች ባለቤት መሆኗንም ጨምረው ገልጸዋል። እዚህ በፊት ለብቻ መጥቼ ነበረ በ1993 ዓም ቆይተዋል። ጊዜው ያን እንደዚህ ቦታው አላማረብ ጫካ ነበረ ያን መጥቼ ነበር። አዎ ሐረር በጣም ደስ ትላለች በእውነት በተለይ ጀጎል ውስጥ የምታየው ለውጥ ከተማ ውስጥ የምታየው በጣም ነገር በጣም የሚያምራት ደስ ይላል። አየነው እኮ ፕራክቲካሊ ጅብ ድምፁን ሲሰማ እንኳን ቤተሰብ ከሆነ በልጅነታችን የምንፈራውን አሁን ያየነው ነው፣ ስጋ እያጎረስን አብረን ሆን ጀመር። ይሄ ማለት ማህበረሰቡ እንኳን ሰው ጅብ ማላመድ ይችላል ማለት ነው እና የፍቅር ሀገር ናት ብለው ነበር። ቤተሰቦች ጋር እድል ተገኝቶ ዛሬ ከብዙ ጊዜ በኋላ ለማየት መመኛት ከተማ በማየቴ በጣም ደስ ብሎኛል። ሞር ደግሞ ደስተኛ ያደረገኝ ዛሬውን መተን እንደዚህ አምረን ሰውበን በቃ በጣም በቀላሉ በአጭር ሰዓት አሳምረውን አልብሰውን መንገድ ሁሉ ላይ እያመጡ እንደዚህ እያደረጉ ጓይድ እያደረጉ በሚገርም ሁኔታ በንጽህና ከተማ ኤቭሪቲንግ በጣም ትን ብሏል። ደስ ይላል ሀረር የሰላም የፍቅር ሀገር ሲባል በመስማት ደረጃ ነው እና የምናውቀው። እውነት ዛሬ ኤክስፒሪንስ አደረኩኝ በራሴ ቅድም ውስጥ ለውስጥ እየሄድን መብራት ሲጠፋ በጣም ፈርቼ የነበረ ግን በጣም ትክክለኛ እዛ ጋ ያየነው ነገር እውነትም ትክክለኛ የሰላም ሀገር መሆኗን አየውባት። መብራት ጠፍቷል፣ ይሄድን ነው አዲስ ነን ፈርተን ነበር፣ ግን በቃ እዛ ጋ ያሉ ሰዎች እንዴት ብንትን እንዳረጉን ምንም ምንም ሳይሰማን ነው እንግዲህ ሰላሳ ደቂቃ በኋላይ ወካርገን የወጣ ነው እና ያለው ሰላም እና መረጋጋት እውነት በጣም የሚደነቅ ነው። ደስ ይላል። ሐረርን ስጎበኘ የመጀመሪያ አይደለም፣ ግን ሌላ ጊዜ መጥቼ ካየሁት በእርግጥ ትንሽ ቆየት ብያለሁ ከተማዋን ካየኋት። አሁን ግን ያየሁት ነገር በጣም ነው ደስ የሚለው፣ ልማቱም ሳየው፣ እንደገና የከተማው ህዝቡ ያለው ፍቅር፣ ብዙ ለውጥ አይቻለሁኝ። የጎበኛቸው ቦታ ላይ ብዙ ነገር አለ፣ ብዙ ደስ የሚላለ፣ ያው ህዝቡ የፍቅር ሀገር ነው። ህዝቡን በጣም የፍቅር ሰው ነው። ግን ብዙ ለውጥ አይቻለሁ በከተማዋ ላይ ማለት ነው። ብዙ ደስ የሚል ነገር አለ። ብዙ ቦታም አይተናል። ብዙ ለውጥ አይቻለሁ እኔ ድሮ ካየሁት የበለጠ ማለት ነው እና ደስ ብሎኛል። ሀረርን በጣም ብዙ ለውጥ ነው ያየሁባት። ከበፊቱ በጣም ብዙ የተሻሻሉ ነገሮች አሉ። ተቀየራለች እና በጣም የሚያምር ከተማ ሆኗል። የበለጠ ብዙ አዳዲስ ነገሮች ይዛን ጠበቀች። ሀረር ከተማ የምትናፍቅና የማትጠገብ የሰላም ከተማ መሆኗን የገለጹት ጎብኚዎቹ የክልሉ ተወላጆችና ወዳጆች ይህንን መልካም እድል ተጠቅመው በልማቱ ላይ በመሳተፍ መዋለ ነዋያቸውን ቢያፈሱ ተጠቃሚ እንደሚሆኑም ጠቁመዋል። ሀረር የፍቅር ከተማ ናት። ሕዝቡም ተግባቢ ነው። ሳየው ሁሉም ሰው ጠቀስ ጠይቂ መንግስት ጠፋብሽ ለመምራት እና ከአንቺ ጋር ብዙ መንገድ እየሄደ ያሳይሻል እና ከዚህ በፊት ካየውም በላይ በጣም የተሻለ ፍቅር የተሻለ የሰ ክብሮት ያሳያል ማህበረሰቡ በእውነት እንግዲህ እ ነገ የመንገድ እየናፈቀኝ ነው። መምጣት አይቀርም፣ ስራ ጉዳይም አለኝ ላይ ለወደፊት በጣም ደስ ይላል። እውነት መታየት የሚገባ እና ብዙ የሚታዩ ታሪካዊ ቅርጾች አሉ። ከተማው ውብ ናት። አየሩ በጣም ነፋሻማ ነው። ምን ልበልሽ እንግዲህ ሁሉም ነገር የተካነሽ ናት። ዘፈንም ነበር፣ አለም ደኒ ዳራር የሸጋዎችን አይው አገር ምን ለገር ነበር። ደሞት ልጆኛ የሰማሁት እና እንደዛው ነው እንደተባለው። ያው አገራችን በዚህ ሰዓት በቃ ብዙ ቦታ እንትን ቱሪስት ቦታ፣ መዝናኛ ቦታ ብዙ ቦታ እንትን እያለ ስለሆነ ሀረር ደግሞ የሆነ የራሱን የቻለ የተለየ እንትን አለው፣ የተለየ መስህብ አለው። በቃ የትም ቦታ የማይገኝ ና መቶ ቢያዩት በቃ ደስ ይላል። እንደኔ አሁን የተለያየ ሀገር ያሉ መተው ሀገራቸው ቢጎበኙ እንደገና ደግሞ ኢንቬስት ማድረግ የሚፈልጉት ነገር ቢኖር እንኳን መተው በሀገራቸው ላይ እንዲሰሩ፣ እንደ እኔ ከሀረር ወጣ ብለው ሩቅ ሩቅ ሆነው መተው ቢያዩ ብዙ ደስ የሚል ነገር አለ፣ ብዙ የሚጎበኝ ነገር አለ። እንዲመጡ ጋብዛቸዋለሁ። በዚህ አጋጣሚ ሁሉም ሰው ኢትዮጵያዊ ሆኖ ሳያይ ባይሞት ደስ የሚለኝ ከተማ ቢኖር አንደኛው ሀረር ነው እና ደስ ብሎኛል። ከዚህ የበለጠ ደግሞ ጠብቃለኝ። በሀረሪ ክልል ባህል ቅርስና ቱሪዝም ቢሮ የቱሪዝም ዳይሬክተር አቶ ሳሚ አብዱል ዋሲ የሀረር ኢኮ ፓርክ የጅማ ብላት ትሪት ማሳያ ስፍራ መገንባት ለቱሪስቶች ምቹ ሁኔታን የፈጠረ ከመሆኑን ባሻገር ለዜጎች የስራ እድል የፈጠረ መሆኑን ገልጸዋል። ማዕከሉ በውስጡ የጅማ ብላት ትሪት ብቻ ሳይሆን ካፌና ሬስቶራንት እንዲሁም የእደ ጥበብ ውጤቶች መሸጫን አካቶ የያዘ ጭምር በመሆኑ ጎብኚዎች ቆይታቸውን እንዲያራዝሙ ምቹ ሁኔታን የፈጠረ ነው ብለዋል። ዝም ብሎ ጅብ ትሪት ማሳያ ብቻ ሳይሆን ከሱ ባሻገር ደግሞ የቱሪስት ቆይታቸውን ከማራዘም አኳያ ሬስቶራንት፣ ካፍቴሪያ እንደዛው ደግሞ የስራ እድል ከመፍጠር አኳያ ሶቬኒር ሾፖችን ለማስገባት የተሞከረበት ሁኔታዎችን ያሉት ማለት ነው። ሌላኛው ደግሞ የቱሪዝም ዲፓርትመንትም እዚሁ ገብቶ ስራዎችን ከማሳለጥ አኳያ ስራዎች ለመስራት የተሞከረበት ሁኔታዎችን አያሉት ማለት ነው። ይሄ ነገር በእርግጥ በመገንባቱ አማካኝነት ሰፊ የሆነ አስተዋጽኦን ለክልሉ የሚኖረው ማለት ነው። ይሄኛው አንድ አትራክሽን ነው ማለት ነው። ሀረር ላይ ካሉን አትራክሽኖች ሀረር በጣም ለየት የሚያደርጋት አድቬንቸር ቱሪዝም ላይ በጣም ትታወቃለች ማለት ነው። የጅብ ማብላት እና እንደዛው ደግሞ የጭልፊት ማብላት ጋር ሀረር በጣም የምታወቅበት ሁኔታዎች ያሉት ማለት ነው። ያንን ነገር ለዓለም አቀፍ ደረጃ ከማስተዋወቅ አኳያ ትልቅ አስተዋጽኦ ነው የሚኖረው። ከዚህ በፊት በጣም አመቻች ያልነበረበት በጣም አስቸጋሪ የሆነበት ቱሪስቶች መጥተው ያንን ሁሉ ሀገር አቋርጠው መጥተው ደስተኛ ሆኖ መጥተው አይቶ አስበልተው ተዝናንተው አይቶ ደስተኛ ሆኖ ከመሄድ አኳያ በጣም ተግዳሮቶች ነበረበት። ያ ሆኖ ግን እንደሚታወቁ መጥተው ሪፍሬሽመንት ተጠቅመው ግቢውን አይተው። እንደዛው ደግሞ ሶቪኒ ሾፖች ላይ የልብስ ለጥበብ ላይ ገዝተው ተሳትፎ ቆይታቸውን ማራዝ ነው የሚሄዱበት ሁኔታዎችን ያሉ አቶ ሳሚ አክለው ጎብኚዎች የሰላምና የፍቅር የመቻቻል ከተማ ወደ ሆነችው ሀረር ከተማ መጥተው እንዲጎበኙም ጥሪ አቅርበዋል። የገጠር ኮሪደር ልማት ስራ መጀመር በሁሉም በከተማና ገጠር መካከል ያለውን ትስስር የበለጠ ያጠናክራል፤ ተባለ። በድሬ ጠያራ ወረዳ የተጀመሩት የገጠር ኮሪደር ስራዎች ለማጠናቀቅ የሚደረገው ጥረት ተጠናክሮ እንደሚቀጥል ወረዳ መስተዳድር አስታውቋል። ዘገባው የትትና ተስፋዬ ነው። ናርዶስ ዳምጤ በዝርዝር ታቀርባለች። መንግስት በ2018 በገጠር ኮሪደር ልማት ስራ ላይ ልዩ ትኩረት ሰጥቶ እየሰራ ይገኛል። በገጠር ኮሪደር ልማት ስራ በገጠርና በከተማ ማህበረሰቦች መካከል ጠንካራ የገበያ ትስስር እንደሚፈጥር ይነገራል። በድሬ ጠያራ ወረዳ የተጀመረው የገጠር ኮሪደር ልማት ስራ በተያዘለት ጊዜ ተጠናቆ ለአገልግሎት እንዲበቃ ትኩረት ተሰጥቶ እየተሰራ መሆኑን የድሬ ጠያራ ወረዳ መስተዳደር አስታውቋል። የወረዳው ዋና አስተዳዳሪ አቶ ሸምሸዲን አብዱላሂ እንደገለጹት ስራው የተጀመረው ከማህበረሰቡ ጋር ሰፊ ውይይት በማድረግና መግባባት ላይ በመድረስ መሆኑን ገልጸዋል። የገጠር ኮሪደሩ ሲጠናቀቅ በገጠር ሞዴል መንደሮችን እውን ለማድረግ የሚያስችል ነውም ብለዋል። ስራው የህብረተሰቡን የመሰረተ ልማት ጥያቄ የሚመልስ መሆኑን ገልጸዋል። ይህ መንገድ በአሁኑ ፍጥነት ጥራቱን ጠብቆ የሚሄድ ከሆነ ወረዳችንን ወደ ከተማነት ይለውጠዋል። ይህ ማለት ህብረተሰቡ ፈጣን አገልግሎት እንዲያገኝ፣ ምርቱን ለገበያ ለማቅረብም ትልቅ ፋይዳ አለው። የገጠር የኮሪደር ልማት የገጠር መንደሮችን ከከተማ ጋር በንግዱ ዘርፍ በማስተሳሰር ትልቅ መነቃቃትን የሚፈጥር መሆኑን አስተዳዳሪው ገልጸዋል። ማህበረሰቡ የመንገድ ስራውን ጥቅሞች በአግባቡ ተረድቶ በንቃት እንዲሳተፍና በባለቤትነት እንዲጠብቅ መልእክታቸውን አስተላልፈዋል። የመንገድ ስራው ህብረተሰቡ ፈጣን አገልግሎት እንዲያገኝ ያስችላል። ረዥም ዕድሜ እንዲኖረው የመንደሩ ማህበረሰብ የገጠር ኮሪደር ልማትን መጠበቅና ከመንግስት ጎን መቆም አለበት። ዳምሰ የወረዳው ነዋሪዎች በበኩላቸው ካለባቸው የመሰረተ ልማት ጥያቄዎች መንገድ አንዱ መሆኑን ገልጸው የሚፈልጉትን አገልግሎት ለማግኘት ረጅም መንገድ በግር ይጓዙ እንደነበር ገልጸዋል። በመሆኑም በአካባቢያቸው የገጠር ኮሪደር በመጀመሩ መደሰታቸውን ገልጸው ልማቱ እስኪጠናቀቅ ድረስ አስፈላጊውን ድጋፍና እገዛ እንደሚያደርጉም አረጋግጠዋል። ቀደም ሲል የመንገድ ችግር አለ። በተለይ ወደ ከተማው ለመሄድ የመንገድ አስቸጋሪ ነበር። አሁን ግን ጥያቄዎቻችን ምላሽ አግኝተዋል እና ከመንግስት ጎን እንቆማለን። አገልግሎት ለማግኘት ረዥም መንገዶችን እንሄድ ነበር። አሁን ግን ይህ መንገድ መሰራቱ የገጠር ከተማ ግንኙነትን ያጠናክራል። እኛም ተደስተናል። ጋመቹን ከዚህ በፊት መውጣት አንችልም ነበር። አሁን እንደዚህ በመሰራቱ በጣም ደስተኛ ነኝ። አስፈላጊውን ድጋፍ ሁሉ ከመንግስት ጋር አደርጋለሁ። ገለተው ማይ በኮሪደር ልማት ስራው ላይ እየተሳተፉ የሚገኙ የማሽን ኦፕሬተር ቢፊያስ ሁሴን ስራው በተያዘለው ጊዜ እንዲጠናቀቅ ቀንና ሌሊት እየተሰራ መሆኑን ገልጸዋል። አሁን ያለው የክብር ልማት ስራ በጥሩ ሁኔታ እየተሰራ ነው። ክትትል መቀጠል አለበት እና ማህበረሰቡ የመንገድ ዳር ጉዳዮችን በፍጥነት ካነሳ በእኛ በኩል በፍጥነት ይሰራል። ስራዎቹ እንዲፋጠን ከነዳጅ አቅርቦት ጋር ተያይዞ የሚስተዋሉ ውስንነቶች እንዲቀረፍላቸውም ጠይቀዋል። ተመልካቾቻችን መልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ መንግስት ለሰው ተኮር አጀንዳዎች ልዩ ትኩረት በመስጠት እየሰራ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። በሌላ ዜና የግብርና ሚኒስትር አዲሱ አረጋ ኢትዮጵያ አፍሪካዊ የዘላቂ ግብርና እድገት ማሳያ ለማድረግ እየተሰራ ነው አሉ። እነዚህንና ምስል ሀገር አቀፍ ዘገባዎችን ሌንሽ መልስ በተከታይነት ታቀርበዋለች። መንግስት ለሰው ተኮር አጀንዳዎች ልዩ ትኩረት በመስጠት እየሰራ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በደሴ ከተማ የተመለከትናቸው የግብርናና የኢንዱስትሪ ምርት ግብይት ማዕከል እንዲሁም የእንጀራ መጋገሪያ አዳራሽ ስራዎች የሕዝባችንን የየዕለት ችግሮች ለመፍታት ለምናደርገው ጥረት ማሳያዎች ናቸው ብለዋል። የግብይት ማዕከሉ ዋና ዓላማ አምራቾችና ሸማቾችን በማገናኘትና በመካከል ያለውን የተንዛዛ የግብይት ሰንሰለት በማሳጠር ምርት በተመጣጣኝ ዋጋ በማቅረብ ገበያን ማረጋጋት መሆኑን ተናግረዋል። ተጠቅሷል። ማዕከሉ የግብርና የኢንዱስትሪ የአትክልትና ፍራፍሬ ምርቶችንና የእንስሳት ተዋጽኦዎችን ግብይት ይካሄድባቸዋል። ምን ያሉት የብልጽግና ጉዟችን ሁሉንም ማህበረሰብ ጠቃሚ በማድረግ ማህበራዊ ፍትን ያረጋገጠ ዘላቂ ልማትን በማረጋገጥ ራዕይ የሚመራ ነው ሲሉም አመላክተዋል። የግብርና ሚኒስትር አዲሱ አረጋ ኢትዮጵያን አፍሪካዊ የዘላቂ ግብርና እድገት ማሳያ ለማድረግ እየተሰራ ነው አሉ። የሁለተኛው ምዕራፍ የግብርና ሜካናይዜሽን መርሃ ግብር ማስጀመሪያ መድረክ ላይ አቶ አዲሱ አረጋ እንዳሉት ግብርናውን በማዘመን ምርታማነትን ለማሳደግ የሚደረገው ጥረት ከፍተኛ ውጤት እያመጣ ነው። ኢትዮጵያ በግብርናው ዘርፍ ሽግግር ላይ ለአየር ንብረት ለውጥ የማይበገር ፈጠራ የታከለበትና አካታች ስራዎችን እያከናወነች እንደሆነም ተናግረዋል። የሁለተኛው ምዕራፍ የግብርና ሜካናይዜሽን መርሃ ግብር ስድስት ነጥብ አምስት ሚሊዮን ዜጎችን ተጠቃሚ እንደሚያደርግም ጠቁመዋል። አምባሳደሩን ማብቃት የገበያ ሰንሰለቱን ማጠናከር፣ በአነስተኛ እርሻ የተሰማሩ አርሶ አደሮችን ወደ ግብርና ንግድ ፈጠራ ማሸጋገር፣ ኢትዮጵያን አፍሪካዊ ዘላቂ ግብርና እድገት ማሳያ ማድረግ የመርሃ ግብሩ ግቦች መሆናቸውንም አስረድተዋል። መርሃ ግብሩ የምግብ ዋስትናን ለማረጋገጥ የሚደረገውን ጥረት እንደሚያግዝም ተመላክቷል። ዘገባው የፋና ብሮድካስቲንግ ነው። በድሬዳዋ አስተዳደር በኩታ ገጠም ከለማው የመኸር እርሻ ከማሽላና በቆሎ ሰብሎች የተሻለ ምርት እንደሚጠበቅ ተገልጿል። በአስተዳደሩ በመኸር ከለማው የማሽላና በቆሎ አዝመራ 350 ሺህ ኩንታል ምርት ለማግኘት መታቀዱን የከተማው አስተዳደር አስታውቋል። የድሬዳዋ አስተዳደር ግብርና፣ ውሃ ማዕድንና ኤነርጂ ቢሮ ምክትል ኃላፊ መሐመድ አሚን ዑመር እንዳሉት በመኸር ወቅት ከለማው 15 ሺህ ሄክታር መሬት የማሽላና የበቆሎ ሰብል 353 ሺህ ኩንታል ምርት ይሰበሰባል ተብሎ ይጠበቃል። የክረምቱ ወቅት ዝናብ መዘግየት የፈጠረውን የሰብል ልማት ማነስ ለማ አካካስ በፍጥነት የሚደርስ የማሽላ ምርጥ ዘር መዘራቱን ተናግረዋል። የገጠሩ አርሶ አደር በአነስተኛ ማሳና ዝናብን በመጠቀም ምርታማነቱን እንዲያሳድግ የሚያግዙ ምርጥ ዘርና የግብርና ባለሙያዎች ድጋፍ በማድረግ የምግብ ዋስትናውን እንዲያረጋግጥ መሰራቱን ገልጸዋል። ከዚህ ጎን ለጎን የአነስተኛ መስኖ ልማትን በማስፋፋት ተጠቃሚነታቸውን ለማሳደግ ትኩረት መሰጠቱንም ማስታወቃቸውን ኢዜአ ዘግበዋል። ሆሳና ሀያኛውን የብሔሮች ብሔረሰቦችና ሕዝቦች ቀን ለማስተናገድ ያገኘችው እድል ከፍተኛ መነቃቃት እንደፈጠረላት የከተማ አስተዳደሩ ከንቲባ ሳሙኤል ሽጉጤ ተናገሩ። ከንቲባው ለኢዜአ እንዳሉት ሆሳና በሀገር አቀፍ ደረጃ የሀያኛው የብሔሮች ብሔረሰቦችና ሕዝቦች ቀን አስተናጋጅ መሆኗ የአገልግሎት ሰጪዎችና መሰረተ ልማትን በመገንባት ሂደት እንቅስቃሴዋን በይበልጥ አነቃቅቷል። ከተማዋን የሚያቋርጡና ቆይታ የሚያደርጉትን ጨምሮ ከአምስት ሺህ እስከ አስር ሺህ እንግዶች እንደሚጠብቁ ገልጸው ይህን ቁጥር ታሳቢ እያደረገ መስተንግዶ እንዲኖር በቅንጅት የተሰራ መሆኑን መሆኑን ተናግረዋል። በፌዴራል መንግስትና በከተማ አስተዳደሩ የተገነባ ያለው 38 ኪሎ ሜትር የአስፋልት መንገድ እየተጠናቀቀ መሆኑንም ጠቁመዋል። መጠናቀቃቸውንና ቀኑ የሚከበርበት ስታዲየም፣ የፓናል ውይይት የሚደረግበት አዳራሽ እንዲሁም የእራት ምሽት የሚካሄድበት ስፍራ ዝግጁ መሆናቸውን ገልጸዋል። በአጠቃላይ ቀኑ በመሰረተ ልማት ዘርፍ በበጀት ዓመቱ ሊሰሩ የማይችሉ ሰፋፊ ስራዎችን ለመስራት ያስቻለ በመሆኑ ለወሳና ከተማ በተለያዩ ዘርፎች ከፍተኛ መነቃቃት መፍጠሩን አረጋግጠዋል። ወደ ዓለም አቀፍ ዘገባዎች ስናልፍ ዩክሬን እስከ መቶ የሚደርሱ ፈረንሳይ ሰራሽ ራፋሌ ኤፍ አራት ተዋጊ አውሮፕላኖች እንዲሁም የተሻሻሉ የአየር መከላከያዎች ልትገዛ መሆኑን አስታወቀች። እነዚህ የጦር መሳሪያዎች ኪዩብ ራሷን ከሩሲያ ከባድ ጥቃቶች የመከላከል አቅሟን ለማሳደግ ያስችሏታል ተብለዋል። የዩክሬን ፕሬዝዳንት ቬሎዲሚር ዜሌንስኪ ከፈረንሳዩ አቻቸው ኢማኑኤል ማክሮን ጋር በፓሪስ አቅራቢያ በሚገኝ የአየር ማረፊያ ስምምነቱን የያዘ ሰነድ ከተፈራረሙ በኋላ እርምጃውን ታሪካዊ ሲሉ አድንቀዋል። የራፋሌ ኤፍ4 ጄቱን እስከ እንደ ኤሮፓያኑ አቆጣጠር 2035 ድረስ ሙሉ በሙሉ ለዩክሬን ለማስረከብ የታቀደ ሲሆን የጠላትን አውሮፕላኖች እንቅስቃሴ የሚጠልፉ ድሮኖችን በጋራ ማምረት በዚህ አመት ይጀመራል ተብሏል። እስካሁን ድረስ የጦር መሳሪያውን ግዢ ወጪ ለመሸፈን የገንዘብ ምንጭ ከየት እንደሚገኝ ያልታወቀ ቢሆንም፣ ነገር ግን ፈረንሳይ የአውሮፓ ሕብረት ድጋፍን ለማግኘትና የታገዱ የሩሲያ ንብረቶችን ለመጠቀም አቅዳለች። ዜሌንስኪ ሰኞ እለት ከማክሮን ጋር በጋራ በሰጡት መግለጫ ይህ ከሚቀጥለው አመት ጀምሮ ለአስር አመታት የሚቆይ ስትራቴጂዊ ስምምነት ነው ብለዋል። ዘገባው የቢቢሲ ነው። የዶናልድ ትራምፕ የጋዛ ቅድ በተባበሩት መንግስታት የጸጥታው ምክር ቤት ድጋፍ አገኘ። በቅዱ መሰረትም አለም አቀፍ ሰላም አስከባሪ ሀይል በጋዛ ማስፈርን ያካትታል ተብሏል። ተጨማሪ አለን የተባበሩት መንግስታት የጸጥታ ምክር ቤት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለጋዛ ያቀረቡትን ባለ ሀያ ነጥብ እቅድ የሚደግፍ የአሜሪካን ረቂቅ ውሳኔ አጸደቀ። በእቅድ ውስጥ አለም አቀፍ የሚያረጋጋ ኃይል አይኤስኤፍ መመስረት የተካተተ ሲሆን አሜሪካ እንደምትለው በርካታ ስማቸው ያልተጠቀሰ ሀገራት አስተዋጽኦ ለማድረግ ሀሳብ አቅርበዋል። ውሳኔው ዩናይትድ ኪንግደም፣ ፈረንሳይና ሶማሊያን ጨምሮ በአስራ ሶስት ሀገራት የተደገፈ ሲሆን ሀሳቡን የሚቃወም ድምጽ የሰጡ ሀገራት የሉም። ሩሲያና ቻይና በውሳኔው ላይ ድምጽ ከመስጠት ታቅበ ተሰብስበዋል ይህንን ውሳኔ መቀበል የተኩስ አቁም ስምምነቱን ለማጠናከር ወሳኝ እርምጃ ነው ሲሉ የተባበሩት መንግስታት ዋና ጸሐፊ አንቶኒ ጉተሬዝ ተናግረዋል። ሐማስ ውሳኔው የፍልስጤማውያንን መብቶችና ጥያቄዎች አላሟላም በሚል ውድቅ አድርጎታል። ውሳኔው ከጸደቀ በኋላ በቴሌግራም ላይ ሐማስ እቅዱ ህዝባችንን የሚቃወመውን በጋዛ ሰርጥ ላይ አለም አቀፍ የሞግዚት አስተዳደርን ያስገድዳል ብሏል። በጋዛ ሰርጥ ውስጥ ለዓለም አቀፍ ኃይል ተግባራትና ሚናዎች ሰጥቶ መመደብ ትግሉን ትጥቅ ማስፈታት ገለልተኝነቱን ን ማስወገድና ወረራውን የሚደግፍ የግጭት አካል እንዲሆን ማድረግ ነው ሲል አክሏል። በውሳኔው መሰረት የማረጋጋት ኃላፊነት አለው የተባለው ዓለም አቀፉ ኃይል አይኤስኤፍ ከእስራኤልና ከግብጽ ጋር በመሆን አዲስ የተመለመለና ከሰለጠነ የፍልስጤም የፖሊስ ኃይል ጋር በመሆን የድንበር አካባቢዎቹን ለመጠበቅና ሀማስን ጨምሮ መንግስታዊ ያልሆኑ የታጠቁ ቡድኖችን በቋሚነት ትጥቅ ማስፈታት ሂደቱን ለማረጋገጥ ይሰራል ብለዋል። እስካሁን ድረስ በጋዛ ያለው የፖሊስ ኃይል ስራውን እያከናወነ ያለው በሀማስ ስር ሆኖ ነበር። የተባበሩት መንግስታት ድርጅት የአሜሪካ አምባሳደር ማይክል ዋትስ ለምክር ቤቱ እንደተናገሩት በጋዛ ይሰማራል የተባለው አለም አቀፍ የሚያረጋጋ ሀይል አካባቢውን በማስጠበቅ የጋዛን ወታደራዊ ሀይል የማስወገድ የሽብር መሰረተ ልማትን የማፍረስ የጦር መሳሪያዎችን የማውጣት ና የፍልስጤም ሰላማዊ ዜጎችን ደህንነት የማረጋገጥ ሀላፊነት ተሰጥቶታል የጸጥታው ምክር ቤት የፍልስጤም የሰለጠኑ ባለሙያዎችን ከፖለቲካ ነጻ የሆነ ኮሚቴ አስተዳደርን የሚቆጣጠር እና የጋዛን መልሶ ግንባታና እና ሰብአዊ እርዳታ አቅርቦትን የሚቆጣጠር የሰላም ቦርድ የተባለ የሽግግር አስተዳደር አካል እንዲፈጥር አስድቋል። በውሳኔው መሰረትም ከሁለት አመታት የጦርነት ጊዜ በኋላ ቀዛን መልሶ ለመገንባት የሚደረገው የገንዘብ ድጋፍ የሚመጣው በዓለም ባንክ ከሚደገፍ የትረስት ፈንድ ነው። በውሳኔው መሰረት ዓለም አቀፍ የሚያረጋጋ ሀይል ና የሰላም ቦርድ ከፍልስጤም ኮሚቴ ና ከፖሊስ ሀይል ጋር አብረው ይሰራሉ። የተባበሩት መንግስታት ዋና ጸሐፊ ና ቃል አቀባይ ውሳኔ ወደ ተጨባጭ ና በአስቸኳይ ወደ መሬት ላይ የሚወርዱ እርምጃዎች መተርጎምና የሁለት ሀገራ ሀገራት መፍትሄን ለማሳካት የፖለቲካ ሂደት ማምጣት እንዳለበት አጽንኦት ሰጥተዋል። አሜሪካ የፍልስጤም ባለስልጣን ግብጽን፣ ሳውዲ አረቢያ ና ቱርክን ጨምሮ በርካታ የአረብ ና የሙስሊም አብላጫ ሀገራት ውሳኔው በፍጥነት ተግባራዊ እንዲሆን ጥሪ አቅርበዋል። የፍልስጤም ባለስልጣን በሰጡት መግለጫ የውሳኔው ውሎች በአፋጣኝና ወዲያውኑ መተግበር እንዳለባቸው ተናግረዋል። በፍልስጤም ባለስልጣን ና ሌሎች ስምንት የአረብ ና የሙስሊም ሀገራት ድጋፍ ስላደረጉ ሩሲያ ና ቻይና ድምጽን በድምጽ የመሻር አማራጮችን አልተጠቀሙም ነገር ግን ውሳኔውን ከማጽደቅ ታቅበዋል። ብሯን ተመልካቾቻችን ከሐረሪ ቲቪ ለሳቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶዎች ጋር መልካም ቆይታ